የዘላለም አባትና የዘላለም አምላክ እግዚአብሔር ሆይ፣ ዛሬ በመከራ ቀን ጥራኝ፣ አድንህም አለው፣ አንተም ታከብረኛለህ ተብሎ በቃልህ እንደተጻፈ እግዚአብሔር ሆይ፣ አሁን የሚረዳ እጅህን ፈልጋለሁ። በስራዬ ላይ፣ በእንቅስቃሴ ላይ፣ በጉዳይ ላይ እጅህን ፈልጋለሁ። ያላንተ ምንም እንደማይቻል ገብቶኛል። በራሴ ደከም ያለው በራሴ ብዙ መንገድ ይጃለው እግዚአብሔር ወይ ግን ድካም ብቻ ነው የሆነብ። አሁን ወደ ሕይወቴ እንድትመጣ ቀኝን እፈልጋል፣ እጅን እንድትዘረጋ እንድትደግፈኝ፣ እንድታብረታኝ። እግዚአብሔር ሆይ አካሄደን ሁሉ ታያለህ። በአንተ ፊት የተሰወረ አንዳች ነገር የለም። የልቤን ሀሳብ የልቤን መሻት አንተ ታውቃለህ፣ ጌታ ሆይ የልቤን ፍላጎት አንተ ታውቃለህ ጌታ ሆይ፣ አሁን ያንተን እርዳታ እፈልጋለሁ። ያንተን እጅ እፈልጋለሁ። ከመከራ የሚያወጣኝ ያንተን እጅ እንሻለሁ። እግዚአብሔር ሆይ ከድካም አውጣኝ፣ ከዝለት አውጣኝ። በራሴ ብዙ መንገድ እጅ ደከሚያል። ሰላምን እፈልጋለሁ፣ ከአንተ ዘንድ የሆነ ሰላምን እፈልጋለሁ። ካንተ ዘንድ የሆነ ረፍትን እፈልጋለሁ። አሁን ልቤን ማፍሰስ እፈልጋለሁ። በራሴ እጄ አልቻልኩም። ደክም ያለው በራሴ መንገድ በሄድኩባቸው ጉዞዎች ሁሉ ደክም ያለው ጌታ ሆይ አሁን ከድካም የሚያወጣኝ አንተን እጄ እፈልጋለሁ። እግዚአብሔር ሆይ ጴጥሮስ ሌሊቱንም ሙሉ ሲለፋ አንድም ዓሣ አልያዘም፣ ነገር ግን ግብር የሚከፍልበት አልነበረውም። ጥያቄ ያለ ወደ እርሱ እንደመጣህ ጌታ ኢየሱስ አንድም ዓሣ ሳያገኝ ድካም ብቻ እንደሆነበት ሊያቅላላ ሲል ሲነጋጋ ወደ ህይወቱ እንደመጣ ጴጥሮስንም መረብን ወደ ጥልቅ ጣለው እንዳልከው፣ እግዚአብሔር ወይ ከድካሜ ልታፋታኝ ከዝለቴ ልታፋታኝ፣ የበረከቴ ምንጭ፣ የሰላሜ ምንጭ አንተ ውስጥን ያለውና ምሪትን እንድትሰጠኝ እንድትረዳኝ አሁን ከደካሜ እንድታወጣኝ አሁን አሁን እፈልጋለሁ። ጌታ ሆይ አሁን ነጻ እንድታወጣኝ እፈልጋለሁ። አሁን በመንፈስ እንድታበረታኝ እፈልጋለሁ። ያንተን እጅ በህይወቴ ላይ፣ ያንተን እጅ በትዳሬ ላይ፣ ያንተን እጅ በወንድሞቼና በእህቶቼ ላይ በጌታ በኢየሱስ ክርስቶስ ስም አባ አባት ሆይ ማየት እፈልጋለሁ። ያለ አንተ እርዳታ የተሻገረ የለም። በአንተ እርዳታ ሞትን ተሻግረናል በአንተ እርዳታ ጨለማን ተሻግረናል። አሁንም ጌታ ሆይ ቀኝህን እንድትዘረጋ እጸልያለሁ። በመከራ ቀን ጥራኝ እንዳልክ ጌታ ሆይ አሁን ልትረዳኝ ና። አንተ የምትታደግበት ብዙ መንገድ አለ፣ ብዙ መንገድ አለ ጌታ ሆይ። የሚከለክልህ የለህም ጌታ ሆይ። በእሳት ውስጥ ባለፍ ጊዜ እሳቱ አያቃጥልህም፣ በውሃ ውስጥ በሄድክ ጊዜ ውሃው አያሰጥምህም እንዳልክ ጌታ ሆይ አሁን በማልፍበት ነገር ሁሉ ቀኝን ይዘን እንድትመራኝ እጸልያለሁ። አዎ እፈልጋለሁ። አዎ እርዳታህን እፈልጋለሁ። አዎ እጅህን እፈልጋለሁ። አዎ አብሮነትህን እፈልጋለሁ። ጌታ ሆይ ያላንተ ምንም እንደማይቻል ገብቶኛል። ዚያብሔር ሆይ አሁን እጸልያለሁ በዚህ ቀን ያንተ የምትረዳ እጅ እንድትገለጥልኝ፣ ያንተ ጉልበት የሚሰጥ እጅ እንድትገለጥልኝ በጌታ በኢየሱስ ስም እግዚአብሔር ሆይ አይቻል አለቀ የተባለ ጉዳይ እንስት ቀጥል አይቻሉ ሞቷል ተብሎ አልዓዛር አራት ቀን የተቀበረን ሬሳ በህይወት አኖረሃል። በሐዘን ያሉትን የነማርያምን ቤተሰብ አልዓዛርን ቀብረውት በአራተኛው ቀን እንደመጣ እግዚአብሔር ሆይ በጨረስኩት ጉዳይ፣ ባዘንኩበት ጉዳይ ትንሳኤ ልትሰጥ ስለምትመጣ አመሰግናለሁ። የትንሣኤ ጌታ ወደ ህይወቴ ስለምትመጣ አመሰግናለሁ። አብረኸኝ ከኔ ጋር ስላለ አመሰግናለሁ። በአንተ እግዚአብሔር ሆይ አንተ ከመጣህ አልቋል የሚባል ነገር የለም። ሕይወትን ትቀጥላለህ። መልካምነትን ትቀጥላለህ። በምገባው በምወጣው ያንተ አብሮነት ከፊቴ እንዲሆን ከኋላዬ እንዲሆን በኔ ውስጥም እንዲሆን ጸልያለሁ። አብሮነት ስለማይለየኝ አመሰግናለሁ። ስለሁሉም አመሰግናለሁ። ከፍ በልልኝ ደግሞም ትወደኛለህ ለዘላለም እባርካለሁ። እግዚአብሔር አባቴ ሆይ፣ በነፍሴ ለዘላለም እባርካለሁ። አንተ ጽኑ ረዳቴ ነህ። ከፍ በልልኝ። አሜን፣ አሜን፣ አሜን ጌታ ሆይ